እኛን እያጠቁ ካሉበት ነገሮች አንዱ እራሳቸው በሚያመርቱ እና በሚያስተዋውቁ ዘመናዊ ፋሽኖች ሲሆን ይህ ነገርም በብዙ ሙስሊሞች ዘንድ ሰፊ ተቀባይነትን አግኝተዋል። እነዚህ ዘመናዊ ፋሽኖች ምንንም ነገር አይደብቁ፣ ምክንያቱም በጣም አጭር ወይም ጠባብ ወይም ስስ ናቸውና። ነቢያችን ሰለዋቱ ረቢ ወሰላሙሁ አለይህ የዚህ አይነት አልባሳትን የሚለብሱ ሴቶች

የሚለብሱ ነገር ግን ራቆታቸውን የሚሆኑ ሴቶች በተው ለበለበ አረማመድ እየሄዱ ጸጉራቸውን የግመሎች ሻኛዎችን እያስመሰሉ በጎን እየተዛመመ እነርሱ ጀነት አይገቡም፣ መዓዛዋን እንኳን አያሸቱም። ምንም እንኳን መዓዛዋን እንደዚህና እንደዚህ ከሆነ ርቀት ማወቅ የሚቻል ቢሆንም ሙስሊም ዘግበውታል። እዚህ ውስጥ በአንዳንድ ሴቶች የሚለበሱ አልባሳትም ይካተታሉ። ይኸውም ከጠርዛቸውም በኩል ረዥም ቀዳዳዎች ወይም ቅምቅማቶች ያላቸው ወይም እዚህም እዚያም የተሸነሸኑ የተከፋፈቱ ለባሽዋ በምትቀመጥበት ጊዜ የእርሷን ከፊትና ከእጆች በስተቀር ያሉ ሌሎች የሰውነት ክፍሎች የሚያሳዩ አልባሳት አይፈገዱ። የዚህን አይነት አልባሳት የሚጠቀሙ ሴቶች ኩፋር ወይም ከሃዲዎችን የሚመስሉ የእነርሱን ፋሽን ወይም ቄንጥ የሚከተሉ አልባሳትን የማስተዋውቅና አለባበስን የማሳየት ድርጊት ውስጥ የሚሳተፉ ሴቶች ድርጊት ነው። አላህ ስብሐነሁ ወተዓላ ከዚህ ሁሉ ድርጊቶች እንዲጠብቀን እንለምናለን። ሐቂቃ እህቶች ይህንን ጉዳይ ከባድ ነውና አቅልለን አንየው። ዱንያ እንደሆነች ወላሂ አጭርናት ለዱንያ ስንል አኼራችንን እንዳንሸጥ። ይባስ ብለውም አንዳንዱ ዝና ያጠቃቸው ከዚያም መስመሩን የሳቱ እህቶች አሉ። አላሂ ስንትና ስንት ሺዎች ወይም ሚሊዮኖች ሰዎች በማኅበራዊ ገጽ እየተከታተሏቸው እነሱ ደግሞ ተውበው፣ ተጌጠው ተኳኩለው ይወጡና የሰዎችንም ቀልብ ያሸፍታሉ፣ የራሳቸውንም እድል ያበላሻሉ። ነቃን ነቃ እንበል። ሒጃብን የመሰለ ውበት እያለ ሐያዕን የመሰለ ድንቅ ሀብት እስልምና ሰቶሽ ሳለ ለምን በሕይወትሽ ትከልጃለሽ? ለማን ነው የምትዋቢው እህቴ? በጣም የሚያሳዝነው ብዙ እህቶቻችን መቆነጃጀት፣ ራስን ማስዋብ፣ ጥሩ ልብስ መልበስ የሚቀናቸው ወደ ሰርቅ ሊሄዱ ሲሉ ወይም ጓደኛቸው ጋር ሲቀጣጠሩ፣ አንዳንዶቹ ደግሞ ወደ ሥራ ሲወጡ ሌሎቹ ደግሞ የአላህ ባሮችን አንሳስተው ወደ ሐራም ለመጥራት ያለ ምክንያት ሲወጡ እና ለመሳሰሉት ነው። የባሎቻቸውን ሐቅ አሽቀንጥረው ይጥላሉ። ከወጡበት ወደ ቤት ሲመለሱ ያ ሁሉ ያጌጡበት ነገር አውጥተው ይወረውራሉ። ባል ሲመጣ በማድ ቤት ልብስ፣ በላብ ሽታ፣ በሊት እጅ፣ በሽንኩርት ባለቀሰ ዓይን፣ በተንጨባረረ ጸጉር፣ በተዝረከረከ ገጽታ ከእሷ እንዲርቅ በሚያደርግ ሁኔታ ትከበረዋለች። ተመልከቺ ያቲ ባለቤትሽ ለአንቺ ምን አይነት ፍላጎት ይኖረዋል? በዚህ ሁኔታሽ ምን አይነት የፍቅር ስሜትስ ያገኛል? እንዴትስ ያንቺ ታደርጊዋለሽ? በተለይ ከቤት ወጥቶ እስከሚመለስ አላህን በማይፈሩ የለበሱ መስለው ራቆታቸውን ሆነው ወደ ጀሃነም በሚጠሩ ተከቦ ከሸይጣንና ነፍስያ ጋር ታግሎ ወደ አንቺ ሲመጣ ያን በሚያብስ ገጽታና ሐላል ፍቅር ተቀብለሽ ማስተናገድ ካልቻልሽ፣ በሌባ ላለመዘረፍሽ ምን ዋስትናለሽ? አዎ የቤት መቤት ስትሆኝ እናት ነሽ። ይህ ማለት መዝረክረክ ማለት አይደለም። ይህ ማለት እቤት ውስጥ ራስን መጣል ማለት አይደለም። አንቺ ለልጅሽም እናት ነሽ፣ ለፍቅርሽም እናት ነሽ፣ ለቤትሽም እናት ነሽ። እናት በሁሉም የእናትነት ድርሻዋ የተዋጣላት ናት። እቤት ውስጥ ያለብሽን ኃላፊነት ከመወጣትሽ ዋናውና ትልቁ የትዳር አጋርሽን የፍቅር ትኩሳት ሳይበርድ ጠብቀሽ ማቆየትሽ ነው። ይህ ደግሞ ውስጥሽን አላህን በመፍራት እላይሽን ባለሽ ልብስና ጌጥ በማስዋብ ነው። ይህን ካላደረግሽ ስትወጪ የምትዋቢው ለማን ነው? ያሳዝናል። ሐላሉ እጃችን ላይ እያለ ወደ ሐራም የምንሮጠው ወላሂ ብዙዎች ነን። አንዳንዱም ኢባስ ብሎ የሚጠማው በትዳር ጎጆ ውስጥ ከገባ ወይም ከገባች በኋላ ነው። አላህ ሱብሓነሁ ወተዓላ ትዳርን በሚያክል ትልቅ ኒዕማ ሰትሩን ሳለ አይናችንን ወዲ ወዲያ ማለት ትልቅ ከባድ ወንጀል ነው ሐቂቃ። ለዚህም ነው ዜና የሚያደርግ ሰው አግብቶ ከሆነና ሳያገባ ቅጣቱ የተለያየው።

የአላህ አማና ምን ያክል ትልቅ ዋጋ እንዳለው ልንረዳ ይገባል። አላሁል ሙስተዓን ብቻ። ውዷ እህቴ ሆይ መርየም ብንት ዒምራንን ታውቂያታለሽ? ቁርአኑንስ አንብበሽዋል? ስለ እሷ ምን እንደሚል ጌታሽን በተከበረ ቃሉ ምን ያክል የተከበረችና ንጹህ ሴት እንደነበረች ሲያሞግሳት እንደነበር ይህ ነገር ቁርአኑ ውስጥ አላነበብሽም? ምን ነካሽ እህቴ? አንችኮ አንድ ነሽ። ልትወኙውም የምትችው ላንድ ሰው ነው። ለምን በአደባባይ በካፊሩም በሙስሊሙም ወንድ ሆድ ቁርጠት የሚያስነሱ ቃሎች ትሸመቅያለሽ? በቃ ቆንጆ ነሽ። ጌታሽ የሰው ልጅ ባማረ መልኩ ፈጥረነዋል ብሎሻል። ታዲያ ያማርሽ መሆንሽን ጌታሽ ከነገረሽ የመጣልሽን ቃል ስለምን ጀርባ ሰጠሽው? ከአላህ ፈቃድ ውጭ ተሰብስቦ ሊጎዳሽም ሊጠቅምሽም የማይችል የፍጡር ቃል በለጠብሽን። እህቴ ሆይ ስትጎጂ ማየት አለሻ። እኔ ካንቺ በልጭ አይደለም ይህን የምነግርሽ፣ ግና አድምጪ። በሥጋ ከተዛመደ ይልቅ በእምነት የተዛመደ ይበልጣልና አድምጪ። ወደ እሳት ስትጎተች በፍጹም ላይ አልፈልግም። አንቺ የአንድ ሆነሽ ሳለ አደባባይ ላይ ፎቶሽ ለጥፈሽ ስንቱን ወንድ ፈተልሽ፣ አስበሽው ታውቂያለሽ? ስንቱን ወንጀል ሸመትሽ፣ ስንቱን በፌስቡክ ምክንያት ወንጀል ሸመተሻል። በአንቺ ፎቶ የመጣ በኮሜንት ሲያበረታታሽ የነበረውም ሰው ወንጀል ሳይቀንስ ላንቺም እንደሚሆን ዘነጋሹ። ስንቱ መላኢካ እየረገመሽ መሆኑን ታውቂያለሽ? ለምን ግን ማሰብ ተሳነን እህቴ? መግቢያዬ ላይ መርየምን ታውቂያታለሽ ብዬ ለምን እንደጠየኩሽ ታውቂያለሽ አይደለም? ልንገርሽማ አድምጪ መርየም ማለት በተቀደሰ በአላህ ቃል በቁርአን ላይ ስሟ ለ24 ጊዜ የተጠቀሰች ምርጥ የአላህ ባለመዋል ነበረች። እርሷ እንዳንቺ ሴት ነች። ነገር ግን ከጌታዋ ባላት ግንኙነት እጅጉን ትበልጣለች። የቁርአን ምዕራፍም በስሟ የተሰየመላት ብቸኛ ሴት ነች። እሱም ሱረቱ መርየም የሚል ምዕራፍ ማለት ነው። ይህም ምዕራፍ ስለ ሕይወት ታሪኳ የሚያወራ ሲሆን መርየም በቁርአን ላይ በስማቸው ምዕራፍ ከተሰየመላቸው ስምንት ሰዎች ውስጥ አንዷነች መርየም በተለይ ከቁርአን ላይ የተጠቀሰችው ከአስያ ጎን ለጎን ነው። መርየም አሌህ አሰላም በእስልምና በጣም ግዴታ የሆነ ሕግን ነበር ያከበረችው። አንችስ በሚዲያ ፊትና ሆንሽ፣ እህቴ በጭራሽ ይህ መሆን የለበትም። አሁንም የምልሽ አለኝ ስለ መርየም በቁርአን ምዕራፍ ዘወትር እየተወራላት

ወንዶችን ሰብስቦ የእነርሱ ሬት ቃል ማንበብ በጣም እኮ ነው የሚያስጠላው። እንዴት ግን አስቻለሽ ሁሉ የኔ እያለ በለጠፍሽው ፎቶ የሚጠራሽና ማሻአላህ እያለ የሚያሞግስሽ? እረ አዑዝ ቢላህ። ከባልሽና ከዘመድ አዝማድሽ ውጭ እያቆለማመጥና ለእርሱ ሳትሆኝ የኔ እያለ የሚጠራሽ ባዕድ ወንድ ያውም በሚዲያ እውነት የሱ ሆነች ነው እህቴ። ለማን ተውበሽ መቅረብ እንዳለብሽ አታውቂም? አንቺ አንድንሽ ልትሆኝም የምትችዩ ላንድ ሰው ነው። ለርሱም ነው አምረሽ ተውበሽ መቅረብ ያለብሽ እንጂ ለሚዲያ አይደለም። አስታውሽ፣ ራስሽን አጠብቂ፣ ንጹሕ ውብ አትሁኚ ያልቁሽ አይደለም። እንዲያውም ነቢዩ አለይሂ ሰላቱ ወሰላም ለንጽህና ትኩረት በመስጠት እንዲህ ብሏል። ንጽህና የእምነት ግማሽ ነው። ሙስሊም እንደዘገቡት ከዛም ከዚህ መጥቶ ያሻውን ይጥፋል። ፊቱና ሆዱን አታውቂ፣ ቀይሁን ቢጫ፣ እርሱ ግን እየመራሽ ነው ወደ እሳት መገጣጫ። እህቴ ሆይ ከዚህ ማቅ አምልጪ። ብዙ ተምሣሌቶች ሊሆኑ የሚችሉ ሴቶች አሉ። እነሱን ተከተይ፣ እነሱ ይበቁሻል። ዛሬ ላይ ስለ ሙስሊም እህቶች ሐያ እና ጥብቅነት ስናወራ አሁን በጋዶ ዓለም ያላችሁትን አይመስልም። ዛሬ ላይ ሆዱን ነፍቶ ሙስሊም እህቶቻችን ጥብቆች ናቸው ለማለት የሚያፍረውና የማይደፍረው ስንትና ስንት ነው። ምክንያቱም ያለው ተጨባጭ ውሸትን ያሳብቃልና፣ ከምንም በላይ ክብራችሁን የማስጠበቅ ኃላፊነትና አቅሙም ያላችሁ እናንተው ናችሁ። የሚገርመው ጥቂት የማይባሉ እህቶች ሲሕር ወይም ድግምት ሲሰራባቸውና በቡዳ ሲለከፉ እንደ መልካም ያስቡታል። ቡዳ የበላንና ሲሕር የተሰራብን ነው ውበታችን ያማረና ከሌሎች የተሻልን ብንሆን ነው ብለው የዋሃዊ እሳቤን ያስባሉ። ዓጂብ! እውነታው ግን ወዲህ ነው። ለእንዲህ አይነት እኩይ ተግባር የሚያጋልጠው የኢማን ድክመት አራሕማንን ከማስታወስ መዘናጋትና ከቁርአን መራቅ እንጂ የውበት ማማር አይደለም። እናንተ ኢስላም ያጎናጸፋችሁን ክብርና ስብእና ትታችሁ ሌት ተቀን በዘፈንና ፊልም መሰል ጸያፍ ተግባራት ከተጠመጣችሁ ለእንዲህ አይነት እኩይ ተግባራት በቀላሉ መጋለጣችሁ አይቀርም። በፊት ሒጃብ የለበሰችን ሴት የማንም ዋልጌ ድፋር አይነካትም ነበር፣ ማንም አይቀርባት። ዛሬ ላይ ግን ራሳችሁን በራሳችሁ አውረዳችሁ። እነዚህ ውሸታቸውን ነው የለበሱት ትባሉ ጀመር። ጠጋ ብለህ ብትጠይቃቸው አይመልሱህም አይነት እንድምታ በብዙዎች ዘንድ ይፈጠራል። እናንተው ከወንዶች ጋር ሆን ብላችሁ እየተጋፋችሁ ስብዕናችሁን አጉድፋችሁ እራሳችሁንም ጎድታችሁ እኛንም አሳፈራችሁን። ሐቂቃ ስለዚህ እባካችሁ ወደ አላህ ተመለሱና ኢማናችሁን አድሱ። ከእንዲህ አይነት የዋልጌዎች ሴራም ራሳችሁን ታደጉ። ወንድማዊ ምክሬ ነው። ባረከላሁ ፊክም። ዛሬ ትናንት ሆኖ እስከ ለተ ትንሳኤ ድረስ ላይመለስ በነበር ነጎደ። ነገም ዛሬ ሆኖ ሊያልፍ ጥቂት ሰዓታትን ብቻ እየጠበቀ ነው። ያለፈ ቀን ካለፈ በኋላ የመመለሱ ነገር ዜሮ ነው። የዕለተ ትንሣኤ ቀን ብቻ ውስጡ ከሰራ ነው መልካምም ሆነ መጥፎ ስራ ጋር እንገናኛለን። በዛሬዋ ቀን ውስጥ ብቻ ስንት ነገሮች በነበር መዝገብ ውስጥ ይሰፍራሉ። ጓደኛችን የነበረ ለአመታት አብሮን ኑሮ የህይወት አጋጣሚና የእንጀራ ነገር የለያየን ስንት አለ። ትናንት አብሮን የዋለ ዛሬ ወደ አኺራ የሸኘ ነው ወንድም ስንት አለ። ዛሬ እኛ እዚህ እንዳለን ሁሉ ትናንት በእኛ ቦታ ብዙዎች ነበሩ። ጠቃሚ ነገር ትተን ካላለፍን እነሱ ነበሩ እንደ ተባሉ ሁሉ እኛም ነበሩ የመባላችን ነገር ቅርብ ነው። የማለዳዋ ፀሐይ ጠዋት ላይ ፍንትው ብላ ስትወጣ አቤት የዛሬዋ ፀሐይ ተብሎ እንዳልተጨበጨበላት ሁሉ አመሻሽ ላይ በጀንበር ስትተካ ስለ መውጣቷም የሚያወሳ ጠፍቶ በነበር ትረሳለች። ዛሬን ነገ መጥቶ ሲገረስሰው ያለፈ አልፏል ተብሎ በነበር ከርቸሌ ውስጥ እስከ ዘላለሙ ይዘጋበታል። ዛሬ ለነገ እስከ ዘላለሙ ዙፋኔን አላስረክብም ቢል ቢሟገት የማይሞከር ነገር ነው። በአንድ ብቸኛ ገዢ አላህ ስብሓንሁ ወተዓላ የምትመራው ይህች ዓለም እሱ ይሁን ያለው እየሆነባት ያልፈቀደው ላይከወንባት ቀን ጥላ ቀን እየተካች አዲሱን እያስረጀች አሮጌውን እየቀበረች ብርሃኑን እያስመሸች ክስተቶችን በነበር መስገብ እያሰፈረች ያለ ከልካይ ወደፊት እየተጓዘች ነው። እኛም በየትኛውም ሁኔታ ላይ እንሆን ሳንወድ በግድ እየተጓዝን ነው።

እነዚያ የካዱት በፍጹም የማይቀሰቀሱ መሆናቸውን አሰቡ። አይደለም በጌታዬ እምላለሁ፣ በርግጥ ትቀሰቀሳላችሁ፣ ከዚያም በሠራችሁት ሁሉ ትነገራላችሁ፣ ይህም በአላህ ላይ ቀላል ነው በላቸው። ሱረቱ ተጋቡን አንቀጽ ሰባት ዐጂብ ከዓመታት በፊት ዓለምን ጉድ ያሰኙ የሰው ዘርን ያንቀጠቀጡ አምባገነኖች ዛሬ የሉም። አሃ ለካስ እነሱም ሰው ነበሩ። ፍርዓውን፣ ሂትለር፣ ሙሶሎኒ የመሳሰሉት ካቻምና በዙፋኑ ላይ ተደላድሎ በወንበሬ የመጣ ባይን የመጣ ብሎ እንደዋዛ በሰው ሕይወት ቀጭን ውሳኔ ሲያስተላልፍ የነበረው አምባ ገነን ዛሬ እሱንም ከሰው በላይ ያለው ቀነህ ደርሷልና ይብቃ ብሎ አሰናብቶታል። ዛሬ እነዚያ ካመታት በፊት ቤተ መንግሥት ሲቀያይሩ የኖሩ አንዳችም ችግር ያልጎበኛቸው በድሉት ተወልደው በድሎት ያደጉው ዘብ የሚታደርላቸው ማርሽ የሚነፋላቸው ጉልበት የሚርድላቸው አቅማቸውንና ማንነታቸውን ሳያስተውሉ ለራሳቸው ከአምላክ እኩልና ከዚያም በላይ ማዕረግ የሰጡ ነገሥታትና የሀገር መሪዎች ነገራቸውን ሁሉ ጥለው ባዶ እጃቸውን ወደማይቀረው ዓለም ሄደዋል። ዛሬ በቀብራቸው አካባቢ ቢታለፍ ድምፃቸው አይሰማም፣ በድናቸውም አያስፈራም። በእርግጥም ከአሁን በኋላ ማን ይፈራቸዋል? ይመለሱ ይሆናል ብሎስ ማን ይጠብቃቸዋል? ንጉሥ ፍሃድ፣ ንጉሥ ሑሴን፣ ንጉሥ መሐመድ ስድስተኛ፣ ዛይድ፣ ሳዳም፣ ጋዳፊ፣ ኪም ጆንግ ኢል የትና በምን ሁኔታ ውስጥ ይሆን ያሉት ብሎ የጠየቀ ይኖር ይሆን?

ከምንጮችም ብዙ ነገሮችን ተዉ፣ ከአዝመራዎችም፣ ከመልካም መቀመጫም፣ በእርሷ ተደሳቾች ከነበሩባትም ድሎት ብዙውን ነገር ተዉ። ነገሩ እንደዚሁ ሆነ፣ ሌሎችንም ሕዝቦች አወረስናት። ሱረቱ ዱኻን አንቀጽ 25 እስከ 28። በሌላ በኩል እነዚያ ከራሳቸው ይልቅ ለሕዝቡ፣ ከሥጋቸው ይልቅ ለነፍሳቸው የኖሩና ያደሩስ

የሰው ልጅ ለምን የሆነ ለምዕተ ዓመት ያክል እድሜ እንኳን በዚህች በምድር ላይ መዝለቅ ያልቻለው? ዓለም እንዲህ ናት። ፍጥረትንም ሆነ ክስተትን ለጊዜው አባሎቼና ስብስቦቼ ናቸው ብላ ብታክፋቸው ኋላ ላይ ሁሉንም ወስዳ እንደማታውቃቸው በነበር ጨለማ ውስጥ ትዘጋባቸዋለች። ነበር ነበር። ስንቱ ትኩስ ወሬ በነበር ነበር ሆኖ አልፏል። ስንቱ ታላላቅ ክስተት ታሪክ ሆኗል። በሬ ወለደ ቢባል እሱም የአንድ ቀን ታሪክ ሆኖ መሽቶ ከነጋ በኋላ በነበር ቅላጼ ተወስቶ ያልፋል። እንደ ሆድና ጀርባ ላይገናኙ የተማማሉት ቢገናኙ ይህም የአንድ ሰሞን ውድ ተብሎ አኼሩን የዘመን በርኖስ አጨልሞት ውልቅ ይላል ነበር። አዎን ማጅላንም ዓለምን ዞራ ኮሎምቦስም